የሀይቁ ዳርቻ እንግዲህ እንደምትመለከቱት ነው። በሀይቁ ዳርቻ ላይ ያለው መንገድ በጣም እጅግ የሚማርክ ነው። ሀዋሳ ውበቷ ከሆኑ ነገሮች መካከል እንግዲህ እንደዚህ አይነት አረንጓዴ ስፍራዎችን መመልከት፣ መንገድ ዳር ላይ ያሉ ተክሎችን መመልከት እና እንዲህ የሚያምር ሀይቋ ላይ በዳርቻው መጥጦ መጠበቅ፣ አሳ የሚያጠምዱ ሰዎችን መመልከት እና እነዚህ የሚያማምሩ በሀይቁ ላይ የሚንሳፈፉ መርከቦች እና ትናንሽ ታንኳዎችን መመልከት እጅጉን በጣም ደስ የሚል ነገር ነው። አሁንም ሄሎ ኢትዮጵያ ፕሮግራማችን ሀዋሳን እያስጎበኛችሁ የሚቀጥል ነው የሚሆነው እኔም እንግዲህ እየተዘዋወርኩ እያየው ነው የምገኘው። በጣም በማየው ነገር እየተደሰትኩ ነው። ደስ የሚል ነገር አለው። የተለያዩ የሚያማምሩ ነገሮችን እያየን ነው። ሀይቁ ዳር ላይ የተሰራ ድንጋይ አለ፣ ውሃው ወደ ውጭ እንዳይወጣ ከሀይቁ ሲሞላ ወደ ውጭ በመውጣት ሌላ አካባቢ እንዳያበላሽ የተሰራ ነው። እነዚህ የምታዩቸው ታንኳዎች ደግሞ መጎብኘት ለሚፈልግ ሰው በሀይቁ ላይ ለመንሳፈፍ ለሚፈልግ ሰው ተራቸውን እየጠበቁ ወደ ሀይቁ የሚንሳፈፉ በጣም እጅግ የሚያማምሩ ታንኳዎች ናቸው ማለት ነው። እኔም እንግዲህ እየተዘዋወርኩ እየተመለከትኩ ነው ያለሁት። በጣም ደስ ይላል። አካባቢውን ስመለከተው እጅግ በጣም ነው ደስ የሚለው። የኢትዮጵያ ተመልካቾቻችንም እንደምትደሰቱ እንደምትወዱት ተስፋ አድርጋለሁ። አሁንም ደግሞ ወደ ዛኛው ሳይድ በመሄድ ያሳየዋችሁን ቆይ ነው የሚሆነው። አሁንም ቆይታችሁን ከኛ ጋር አድርጉ። እንደምታዩትኝ እንደኔ ሁሉ ሌሎችም ሰዎች ሀዋሳን ለመጀመሪያ ጊዜ የመጡ ወይም ደግሞ በሀዋሳ ከተማ የሚኖሩ ሰዎች እየመጡ አካባቢውን ይጎበኛሉን እንደዚህ አይነት የሚያማምሩ በእጅ ስራ የተሰሩ የተለያዩ ኮፍያዎች፣ ዘንቢሎች፣ እንዲሁም ደግሞ የአበባ ማስቀመጫዎች የተለያዩ ጌጣጌጦች የተሰሩ አሉ። እነሱንም መግዛት የሚፈልግ ካለ እዚህ መንገድ ዳር ላይ መግዛት ይችላል ማለት ነው። ቆይታችን እንደቀጠለ ነው። በሀይቁ ዳርቻ ላይ ቅድም እንዳልኳችሁ የተለያዩ ትናንሽ ታንኳዎች አሉ። የሚያማምሩ ጌጣጌጦች አሉ። ፎቶግራፍ መነሳት የሚፈልግም ደግሞ ፎቶግራፍ አንሾች አሉ። አዋሳ ስትመጡ እነዚህን የሚያማምሩ ስፍራዎችም እንድትመለከቱ በዚሁ እጋብዛችኋለሁ ማለት ነው። እዚህ አሁን ፎቶግራፍ መነሳት የሚፈልግ ሰው ካለ ይነሳል። በታንኳ ላይ መሳፍ የሚፈልግም ሰው ካለ ይንሳፈፋል። ረ ደስ የሚል ነገር መንገድ ትፈልጋል። እስኪ ንገረኝ፣ አዋሳ በጣም ደስ የሚለው ነገር ምንድነው? ሰዎች መጠው ማድረግ ያለባቸው አዋሳ ይዝናናሉ። የተለያዩ ሰዎች ይዝናናሉ። አሁን የዘመናዊ ዘመናዊ ጀልባ ነው። ቅርብ ቀን ነው የገባት። ደረጃ ከላይም ወጥተህ ትዝናናለህ። ከስርም አለ እስከ ሰላሳ ሰው ምናምን ይችላል እና አሪፍ ነው አየሩ አሁን። ግን እንደ አዋሳ ሰዎች ሊዝናኑ ሲመጡ ማለት ሊገጥማቸው የሚችል ችግር ብለምታስበው አለ እዚህ ሰፈር ለምንም አይነት ችግር የሚገጥማቸው የለም። እዚህ የሚሰሩ ሰዎች ሁሉ ለእንግዳ ብቁ የሆነ ይጠብቃል ሁሉም ማለት ነው። ስራ እዚህ ሰርተው የሚባላ ሁሉም ሰው እዚህ ጋር ምንም አይ ነገር ክስተት፣ ሌባ ምናምን የሚባል ነገር ሁሉም እርስ በራሳችን ተጋግዘን እንጠብቃለን። ሰውን ማለት ነው። ቱሪስቶች ግን በጣም አሁን አዋሳ ኒል ሰዎች በጣም ተደንቀው ማየት የሚፈልጉት የሚመስለኝ ይህን አካባቢ ነው። ይህ አካባቢ እና ጉማሬ አለ ሀይሌ አካባቢ ጉማሬ ይሄዳሉ ወደዛ ሄዶ ይዝናናሉ። ማዶም ደግሞ ሎጅ አለ፣ ሎጁ ጋር ይሄዳሉ እንደ ፍላጎታቸው። አሞረገደል አለ ማዝናኛ ቦታ የተለያየ ቦታ ይሄዳሉ። ሲመጡ ደሞ ፎቶግራፍ ማስታወሻ ይፈልጉ፣ በሶፍት ኮፒ በሀርድ ኮፒ እንደ ፍላጎታቸው ከስተመር እንይዛለን። በሀርድ ኮፒ የሚሰጣቸው ከሆነ ቶሎ ነው የሚሰጣቸው። በምን ያክል ደቂቃ ነው? አንድ ሰው ፎቶ እዚህ ቦታ መጡ ሲነሳ በወረቀት ከፈለገ አንድ አስር ደቂቃ በአስር ደቂቃ ውስጥ እንግዲህ እዚህ የሚገርም ቦታ ላይ ማስታወሻችሁን ይዛችሁ መሄድ ትችላላችሁ ማለት ነው። ሌላ ልትነግረን የምትፈልገው እንዲ፣ ሰዎች ሀዋሳን ከዚህ ይህም ቪዲዮ ሲመለከቱ ሀዋሳን እንዴት እንዲያስቧት ትፈልጋለህ? አሁን ብዙ ጊዜ ከተሞቻችን አሁን በተለይ ሌቦች ይበዛሉ፣ ግርግር አለ፣ ችግር አለ ይባላል እና ሀዋሳ እንዴት ናት? አሁን እንደ ብዙ ሰው እንደሚያወራ ሳይሆን ሰው በተግባር መጥቶ ሳይ ነው አንድም ቦታ በታማኝ አንተ ኤከሌ ነው ብዬ እንደዚህ ብዬ ከሚነግር አንተ አይተህ ብቴን ነው ከኔ የተሻለ ማለት ነው ሀሳብ እሰጥሃለሁ። ግን ሰላም ነው፣ ምንም ነገር የለም፣ ሰላም ነው። ያለ ሰው እንደ ፍላጎቱ ነው የሚዝናና፣ እንደ ፍላጎቱ ነው የሚሄደው። ግን ምንም አይነት ሌባ እንደዚህ ከስተመረን እንትን የሚል የለም። ግን ሰው አብዛኛው ጊዜ መጥቶ ራሱ ተዝናንቶ በያይ ደስ ይለኛል። ሀዋሳ መጥቶ ማለት ነው ራሱ መጥቶ ይመሰክራል ማለት ነው። ልክ እኛም እየተዘዋወርን ከቅድም አንስተን የገብርኤል ቤተክርስቲያንን፣ የፒያሳ አደባባይን፣ የተለያዩ ስፍራዎችን እያሳየናቸው ነው የሚገኘው። እና በዛም እንደተገረሙ ደስ እንደሚላቸው ደስተኛ እንደሚሆኑ ተስፋ አረጋለሁ። ለስራ ለተለያየ ሁኔታ ሲመጡ ደግሞ ይህንን ሀይቅ ዳርቻ መጥተው ቢጎበኙ ጥሩ ነው። አሁን ይህ ሰፈር በልዩ ስሙ ምን ተብሎ ነው የሚጠራው? ፍቅር ሀይቅ ነው ተብሎ የሚጠራው። ስለዚህ ይህን አካባቢ ማየት ሲፈልጉ ወደ ፍቅር ሀይቅ ብለው ነው የሚመጡ ማለት ነው። መዝናናት ይችላሉ። ፍቅር ሀይቅ መምጣታችሁን እንዳትረሱ የሄሎ ኢትዮጵያ ፕሮግራም መልእክታችን ነው። አሁንም ዞር ዞር እያልን የተለያዩ ቦታዎች እናሳያቸዋለን። አብራችሁን ሆኖ በጣም ነው አመሰግነው ወንድሜ እሺ እንግዲህ ተመልካቾቻችን እንዳያችሁት ወይም እንደሰማችሁት ሀዋሳ በጣም ሰላማዊ ናት። የሚያማምሩ ነገሮች አሉ፣ የተለያዩ መርከቦች አሉ እና የምትፈልጉ ከሆነ እዚህ አካባቢ መጣችሁ፣ ፍቅር ሀይቅ አካባቢ መጣችሁ መዝናናት እንደምትችሉ ነው ፎቶግራፈሩ የተናገረው። እኛም እንግዲህ እየተዘዋወርን ያረጋገጥነው ነገር ቢኖር እሱን ነው። እንደምትመለከቱት ደግሞ በጣም ደስ የሚል ቀዝቀዝ ያለ አየር ሰዎችም ደግሞ በጉርፕም ሆነው በተለያየ ለብቻቸውም ሆነው መጠው ራሳቸውን እያዝናኑ ነው የሚገኙት። ቅድም እንዳሳየዋችሁ ወደ መግቢያ አካባቢ የተለያዩ በእጅ ስራ የሚሰሩ ደግሞ የሚያማምሩ ለቤት ጌጥም የሆኑ የተለያዩ ነገሮች አሉ። የፈለጋችሁትን መግዛት ትችላላችሁ ማለት ነው። እንግዲህ ሀዋሳ ስትጓዙ ደግሞ ሌላው ጠንቀቅ ማለት ያለባችሁ በጣም በርካታ ሞተሮች ስላሉ በእግረኛ መንገድ ስትሄዱ እያስተዋላችሁ ቢሆን እጅግ በጣም አሪፍ ነው። ሄሎ ኢትዮጵያ ፕሮግራማችን የፍቅር ሐይቅ ዳርቻ ላይ ነው የምንገኘው። አሁንም አብራችሁን እንድትሆኑ እንጋብዛለን። ከፊት ለፊቴ ደግሞ ውሃ ላይ እየተንሳፈፈ እንደ መዝናኛ ነገር አለ። እሱንም ደግሞ አብረን የምናይ ነው የሚሆነው በፍቅር ሐይቅ ዳርቻ ላይ የምናደርገው ወክ በጣም ደስ የሚል ነው። አየሩ ደስ ይላል። ትንሽ ሙቀት አለው ግን በንፋስ የታጀበ ስለሆነ በጣም ያምራል። እዚህ ደግሞ የተለያዩ ጥቅሶች አሉ። መግዛት ከፈለጋችሁ ፍቅር ሀይቅ ስትመጡ ታገኙታላችሁ ማለት ነው። በጣም የሚያማምሩ ናቸው። እዚህ ደግሞ በእጅ የተሰሩ የተለያዩ ኢትዮጵያ ጌጦች አሉ። በጣም ነው የሚያማምሩት። የወደዳችሁትን የመረጣችሁትን መግዛት ትችላላችሁ። ሀዋሳ ከመጣችሁ እዚህ ቦታ እንዳትቀሩ ፍቅር ሀይቅ። ስለዚህ ወደዚህ ካፌ ደግሞ ወደ ውስጥ እንገባና ምን እንዳለ አይተን የምንመሰክር መሰከር ነው የሚሆነው። አይ ቲንክ መግቢያው በየት በኩል እንደሆነ አላውቅም። ትንሽ ግራ ይገባ። በጣም ነው የሚያምረው ከሩቅ ሲታይ። ውስጥ ለመግባት እጓጉቻለሁ። አይ ቲንክ መግቢያውን አግኝቼዋለሁ ይመስለኛል። እዚህ እንደምታዩት የተለያዩ አዋፋት አሉ። በጣም ደስ የሚል ቦታ ነው። ውስጥ መግባት ይቻላል አይደል? ይችላል። ካፌ ነው። ምን አይነት ካፌ ነው? አሳ። ሌላ ምን ይሸጣል? ለስላሳ ቢራ አለ። ስለዚህ ደስ ያለን እናዛለን ማለት ነው። ሰላም ነው። ስም ማን ይባል? ስም ማን ነው? ጥሌ። አመሰግናለሁ። ሻይ ቡናን በላ እሺ። መልካም ጊዜ ጥሌ። እሺ። እንግዲህ ፊት ለፊት ላይ ደግሞ ውሃ ላይ የሚንሳፈፍ ካፌ አለ። ውስጡ አሳ አለ። የአሳ መብላት ለሚፈልግ ሰው አሳ መብላት ይችላል። አሳ መብላት ለማይፈልግ ደግሞ የተለያዩ መጠጦች አሉ። እንግዲህ እኔ ደግሞ ገብቼ የወደድኩትን አዛለሁ ማለት ነው። አሁንም ቆይታችሁ ከሄሎ ኢትዮጵያ ጋር ይሁን። ምን እንዳለ እንጠይቃለን። ውስጥ ገብተን ገብተን እንቀመጣለን። በጣም የሚያምር በጣም የሚያምር አዎ አሁን ውሃው ላይ ነው ያለሁት ማለት ነው። ውሃው ውስጥ ነው ያለው። ልክ ስትቀመጡ ሁሉ ያረገርጋል ነገር በጣም ነው የሚንቀሳቀሰው። ምናምን ያስፈራል ግን ቢሆንም አሪፍ ነው። ሰላም ነው እንዴ? ምን አለ የሚበላ? ያሳ ሆኖ ነው ጥብስ፣ ሌላ ምንም የለም። ካሳዎች የሚበላ አዎ። የሚጠጣ ምን አለ? ምን ቢራ አለ እሺ ከካሜራ ወጣ አበሻ ቢራ አምጣ አበሻ ቀዝቃዛ እንግዲህ እኔ የምፈልገውን አዝዣለሁ እናንተም ስትመጡ ደግሞ የፈልጋችሁትን አዛችሁ መብላት ትችላላችሁ አሳ አለ አሳ በዱለት አሳ በጥብስ አለ የተለያዩ ምግቦች አሉ በጣም ነው የሚያምረው ቦታው ይሄንን የሚያምር ስፍራ እየተመለከታችሁ ማለት ነው